ዛሬ ማንኛውም ኢትዮጵያዊ ከሀገር ውጭ ሆኖ ወደ ሀገር ቤት ከመመለሱ በፊት ከመመለሳችሁ በፊት ማድረግ ያለባችሁን ነገር እነግራችኋለሁ። በመጀመሪያ ደረጃ ወደ ሀገር ቤት ለመሄድ ስታስቡ ከራሳችሁ ጋር ቁጭ ብላችሁ ተነጋገሩ ከዚህ ከውጭ ሀገር ወደ ሀገር ቤት ስትሄዱ ስራ የላችሁም፣ ቤት ነው የምትቀመጡት። ከዛም አልፎ ተርፎ ደግሞ ለረጅም ዓመታት በውጭ ሀገር ላይ ስለኖራችሁ አገር ቤት ስትገቡ ያለው ነገር እና እዚህ የነበራችሁበት ሀገር ላይ ያለው ነገር ትልቅ ዲፈረንስ አለው። ስለዚህ ቁጭ ብላችሁ ከራሳችሁ ጋር ስትነጋገሩ ኢቨን ከህብረተሰቡ ጋር ራሱ ለመግባባት ረጅም ጊዜ ይወስድባችኋል። እንዲሁም ደግሞ ወስናችሁ ስትሄዱና ዝም ብላችሁ ስትሄዱ ያለው ነገር ይለያያል። በመጀመሪያ ማንኛውም ኢትዮጵያዊ ወደ ሀገሩ ለመግባት ሲያስብ በመጀመሪያ ማድረግ ያለበት ነገር ቁጭ ብሎ ከራሱ ጋር ማውራት ነው። ከራስ ጋር ማውራት፣ ራስን ማሳመን፣ ራስም መሆን። ሀገር ቤት ላይ ሄጄ ምንም ነገር ቢያጋጥመኝ፣ ምንም ነገር ሊሆን ይችላል። አይዶን ኬር ዛሬም ምን ነኝ፣ ነገም እኔ ሆኜ እቀጥላለሁ። ራሳችንን መሆን በቃ ጭንቅላታችንን ማሳመን። ይሄንን ካደረግን በኋላ ትልቁ ነገር ደግሞ ማንም ሰው የማያውቀው እናንተ ብቻ ኢቭን የቅርብ ሰው ምናምን የምትሉት የማያውቀው እራሳችሁ ብቻ የምታውቁት ገንዘብ ሊኖራችሁ ይገባል። እንደ ድንገት የሆነ ኬዝ ቢያጋጥማችሁ ያንን ተጋፍጣችሁ ልታልፉ የምትችሉበት፣ በተለይ ኢኮኖሚካሊ ከተመታችሁ ያንን ምት በምትችሉት አቅም ለመመለስ እራሳችሁ የምታውቁት ብቻ ማንም ሰው አውቆ ወይ ደግሞ የሆነ የቅርብ ሰው አውቆ ሊሆን ሳይሆን እራሳችሁ ብቻ የምታውቁት ገንዘብ ማስቀመጥ መቻል አለባችሁ፣ ወስናችሁ ኢቭን ከራሴ ጭምር ድብቅ ነው ልትሉ እስከምትችሉ ድረስ ማለት ነው። እዛ የሆነ ነገር ሲያጋጥማችሁ ወደ መልሶ ወደ ስደት ሳይሆን ወደ መፍትሄ ነው የምትገቡት። ያስቀመጣችሁት ነገር አለ፣ በዛ ታፍ ተፍ ብላችሁ መፍትሄ ትፈልጋላችሁ ማለት ነው እንጂ ቀጥታ ወደ ስደት አትመጡም። ኦኬ። ከመሄጃችን በፊት ማሰብ መወሰን፣ ቁጭ ብለን ከራሳችን ጋር ማውራት። ይሄ ይሄ ነገር ቢያጋጥመኝ በዚህ ነገር ይሄን ይህን አድርጌ የሚያጋጥመኝን ነገር አልፈዋለሁ። ፖዘቲቭም ኔጌቲቭም ሊያጋጥመኝ ይችላል፣ አላውቅም። መወሰን አለባችሁ ግዴታ። ፖዘቲቭ ወይም አንድ አይነት አቅጣጫ ብቻ መመልከት የለባችሁም። ጠንካራ ብስል መሆን መቻል አለባችሁ። እኔ የሆነ ነገር ሲያጋጥመኝ በምን መልኩ ነው ያንን ነገር ተጋፍጬ ሳልወድቅ ተቋቁሜ የማልፈው ብላችሁ ማሰብ መቻል አለባችሁ ግዴታ። በተለይ ውጭ ላይ የምትኖሩ ሴቶች አብዛኛውን የዋህነት ያጠቃችኋል። እጅግ በጣም የዋህነት ጥሩ ሆኖ እያለ ግን ራስን አሳልፎ እስከ መስጠት ሲሆን ደግሞ ይከብዳል። ነገ የሆነ ውድቀት ቢመጣ የሰው ልጅ ከፍ ይላልም ዝቅ ይላልም። ዝቅ ማለት ቢመጣ ልትቋቋሙበት የምትችሉት ድብቅ ገንዘብ ከራሳችሁ ጭምር መደበቅ ያለበት እስኪሆን ድረስ ማለት ነው። ሁለተኛው ነገር ወርቅ፣ ወርቅ ግዴታ ለጌጥ ብቻ መሆን የለበትም። አሁንም ውጭ ላይ ነው ያለሁት ሀገር ቤት ያለውን ነገር አላውቅም። አገር ቤት ሲሄድ ግን እንደ ድንገት ሊያጋጥመኝ የሚችል ነገር ቢኖር የሰው ፊት አላይም። ላይመቸኝ ላይሞላልኝ ይችላል። ማንንም አልጠይቅም። ከአንገቴ ላይ ወይም ከጆሮዬ ላይ ወይም ከጣቴ ላይ ላጥ አድርጌ መፍትሄ ማድረግ እችላለሁ። አያችሁ አስባችሁ ስትጓዙ ከመሄዳችሁ በፊት መፍትሄ ያስቀምጣችሁ ነው የምትሄዱት። ካላችሁበት ቦታ ላይ፣ ከስራችሁ፣ ከመንቀሳቀሳችሁ በፊት ስራችሁን ለቃችሁ ከመሄዳችሁ በፊት እናንተ አስባችሁ የእናንተን ስበብ አድርሳችሁ ቀሪውን ለሰማዩ ትታችሁ ውልቅ ትላላችሁ። ለሰማዩ ስላችሁ ሰማያዊ ህን ሰማዩን አይምሰላችሁ። ለፈጠረን ለአላህ ነው ያልኩት። መፍትሄውን እናንተ ይሆናል የምትሉትን መፍትሄ ከራሳችሁ ጋር አውርታችሁ ታደርጉት አላችሁ ማድረግ በተግባር በወሬ ወይም በሀሳብ ብቻ ሆኖ መቅረት የለበትም። የታሰበው መሬት ላይ መውረድ አለበት። አስባችሁ ነገ ስራዬን ለቅቄ ሲሄድ፣ አብዛኛዎቻችን የሚያስብነው ነገር ሌላ ነው። ሀገር ቤት ስንገባ የሚጠብቀን ነገር ሌላ ነው። ወዳም ብንብላችሁ ትጠፋላችሁ ማለት ነው ከሀገር ቤት እንዴ፣ ቀላል እንዴ፣ ቀላል እናንተ ዛሬ ሰውን እያሳደጋችሁ እናንተ ዝቅ የምትሉበት ያልገባችሁ ነገር ወይም ደግሞ ይሉንታና ሰው ምን ይለኛል በሚል ቁጭ አላችሁት። ብትወጡ ብዙ ታሪክ መስራት የምትችሉ ከማንም በላይ ማደግ የምትችሉ ብዙ ጀግና ሴቶች አላችሁ። በተለይ በተለይ ሴቶቹ በመካከለኛው ምስራቅ ያላችሁት ጀግና ታታሪ በቃ የምትችሉ እናንተ የመካከለኛው ምስራቅ ሙቀትና ሰዎች ችላችሁ ስትኖሩ ከሱ የበለጠ ምንም አይነት ፈተና የለም፣ ምንም አይነት ቻሌንጅ የለም። ከዛ በላይ ቻሌንጅ የለም፣ እመኑኝ። እሱን ቻሌንጅ አሸንፋችሁ ስለሆነ የምትኖሩት ዛሬ እንደ ቀልድ ስቃችሁ የምታልፉት። ሚዲያ እናንተ ብትይዙት ታሽከረክሩታላችሁ፣ አይገልጸው ትችላላችሁ ትጠቀሙበታላችሁ፣ ታሸንፋላችሁ። በሱ በኩል እድላችሁን ሞክሩ። ዛሬ ከመሄዳችሁ በፊት እዚ ጋ የራሳችሁን ነገር አስቀምጣችሁ ከሄዳችሁ ነገ ሀገር ቤት ትሰሩበታላችሁ። ከዚህ ሄዳችሁ ስራ አጣት ትሆኑም። ከዚህ ሄዳችሁ ምን ልስራ ብላችሁ ግራ አትጋቡም። እስከ ዛሬ ተሸውደናል፣ ይበቃል። አሁን ግን ንቁ፣ ተነሱ። የራሳችሁን ነገር አስተካክሉ። በምትችሉት አብዛኛዎቻችሁ ማንም ዩቱብ ላይ ትሄዱና ከኮሜንት ስር በቃ የራሳችሁን ጊዜ እያቃጠላችሁ የራሳችሁን ጊዜ እየገደላችሁ ሰው ነው የምታሳድጉት። አመኑኝ፣ ከሆነ ጊዜ በኋላ የሆነ ቦታ ራሳችሁን ታገኙታላችሁ አይደለም። ኮሜንት ስር ተቀምጣችሁ አካልዬ አካልዬ ልትሉ ይቅርና፣ ኢንተርኔት የሚባለውን ዓለም ከነመፈጠሩ አታዩትም። እመኑኝ፣ ለምን ዛሬ እራሳችሁን እየገደላችሁ፣ እራሳችሁን በግዛጃችሁ ዝቅ እያረጋችሁ ስለሆነ እያያችሁት ነው፣ በአይናችሁ እያያችሁ ነው። ካጠገባችሁ እየተነሱ የስራ ባልተቤት እንዲሁም ደግሞ ከተቀጣሪነት